ሰላም እንዴት አመሻችሁ? እንደምንከርማችሁልኛል ሁሉ ሸጋ ሁሉ ሰላም ነው። ዛሬ እጅ ከብን ካላችሁኝ እጅ ጉልጥምት ኢትዮጵያ ከተሰኘው ሀብታሙ አለባቸው ከሰራቸው ድንቅ መጽሐፎች መካከል አንዱ የሆነውና በ2016 ታትሞ ለገበያ የመቃውን ቆንጆ መጽሐፍ ይዤላችሁ የመጣሁት ነው። ይዤላችሁ እርግጥ ነው መጽሐፎችን እንደየሰው እንደየሁኔታው እንደየአረዳዱ እንደመልከታው ጥሩም ቆንጆም እንደጾም ደግሞ መጥፎም ሊሆንበት ይችላል እና የሆነ ሆኖ እኔ ጥሩ የሚባሉትን አንብቤ የወደድኳቸውን መጽሐፎች ይዤላችሁ እንደምመጣው መሰረት ለአሁን ብታነቡት ቆንጆ ነው፣ ሸጋ ነው፣ ብዙ ነገሮችን ታተርፉበታላችሁ፣ ትወዱታላችሁ ብዬ ያሰብኩትን ጉልጥምት ኢትዮጵያን ነው ይዤላቸው የመጣሁት እና ይህንን የመሰለ ቆንጆ ስራ ቆንጆ አበርክቶ ላበረከተልን ለሀብታሙ አለባቸው በእኔም በአንባቢያንም ስም እጅግ በጣም ከልቤ አመሰግናለሁ። ላመሰግነው እወዳለሁኝ። ታዲያ ጉልጥምት ኢትዮጵያ በአራት መቶ ሰላሳ ስድስት ገጽ በምርጥ በምርጥ ነገሮች የታጨቀ ቆንጆ መጽሐፍ ነው። ሀብታሙ አለባቸውን የሚያነቡት ስራዎችን የሚከተሉ ሰዎች ለምሳሌ እንደ ሱፍ አበባን ጭምር ብናነሳ እጅግ በጣም አድናቂዎቹና ወዳጆቹ ብዙ ናቸው እና ብዙ ሰው የእሱን ስራ ሲያነብ ደጋግሞ ደጋግሞ ብዙ ስራዎችን እንዲሰራልን እንዲያቀርብልን እንዲያመጣልን ብር አይንጠፍ፣ ረጅም እድሜን ከጤና ጋር ይስጥህ፣ እናትህ እንዳንተ አይነት ጸሐፊን ደጋግማ ትውለድልን የሚሉ ብዙ ቆንጆ ቆንጆ አስተያየቶችን ይሰጡታል፣ ያቀርቡለታል። እና እኔም ከነዛ ውስጥ አንዱ ነኝ። ታዲያ ለዛም ነው በቅርብ ገበያ ላይ እንደ ልብ ስለምታገኙት ይህንን መጽሐፍ ይዤላቸው የመጣሁት ጉልጥምት ኢትዮጵያ ጉልጥምት ኢትዮጵያ ብዙ ነገሮችን ይዟል። እርግጥ ነው በዋነኝነት መነሻውና ስራው አድርጎ ያቀረበልን ስለ ደህንነት ቢሮ ላይ ኢቲ አርባ አራት የተሰኘ ወይም ደግሞ ኢትዮጵያ አርባ አራት የተሰኘ የደህንነት ቢሮ ላይ ተመርኩዞ በዛ ዙሪያ ነው የሚያጠነጥነው። ስራውንም መነሻውንም ሀሳቦችንም የሚያፋጫው የሚያቀርብልን፣ የሚያሸራሽርልን በዛ ቢሮ በደህንነት ቢሮ ውስጥ በሚደረጉ ሁኔታዎች ነው። ታዲያ ይህንን መጽሐፍ ሳነብ እውነት ለመናገር የሆነ የሌላ የሀገራችን ስራ ባይሆን ኖሮ የሆነ የሌላ ሀገር ትርጉም መጽሐፍ እያነበባችሁ ያለ ያህል ነው የሚሰማችሁ። የስለላው፣ የደህንነት ሁኔታው ምናምን አቀናጅቶ ያቀረበበት ከዛም አልፎ ተርፎ እንዲጣፍጥ መጽሐፉን እንዲያወዛ፣ እንዲያምር፣ እንዲቆነጅ ያደረገው ደግሞ የግለሰቦች የህይወት ታሪካቸው ማለት ማህበራዊ ህይወታቸው፣ ውጣ ውረዳቸው ደግሞ የበለጠ ህይወት እንድዘሩበት እና የዛ ነገር አንድ አካል ሆናችሁ እንድታነቡት ያስገድዳቸዋል፣ ይጋብዛቸዋል፣ በደንብ በጉጉት እንድታነቡ ማለት ነው። እና አተራረኩ፣ አጻጻፉ፣ አደራረሱ ወደር ማይገኝለት ነው። እንደ ሁልጊዜውም ምርጥና ድንቅ ስራን ይዞልን የቀረበው እናም ጉልጥምት ኢትዮጵያን ስታነቡ ብዙ ነገር ነው የሚያነሳው ድፍረቱ፣ ሃይማኖታዊ ሁኔታን፣ ሀገራዊ ሁኔታን በቃ በደህንነት ቢሮ ላይ የሚደረጉትን ነገሮች ያቀረበበት የሀሳቦችን የሚያነሳበት የሚያፋትግበት ሁኔታ ቆንጆና ምርጥ ነው። ለዛም ነው ይህንን መጽሐፍ እንድታነቡት ይዤላችሁ የመጣሁት። እንደዛም ደግሞ ለወዳጆቻችሁ ደስታችሁ እንዲያነቡት ብታደርጉ ብዙ ያተርፉበታል፣ ይወዱታል። ቆንጆ ስራ ነው ብዬ በሙሉ ልብ ስለተማመንኩበት ነው ይዤላችሁ የመጣሁት። ቀደም ብዬ ለማንሳት እንደፈለግኩት እንደሞከርኩት ሁሉም ሰው የራሱ የሆነ የንባብ ጣዕም አለው። የንባብ ሁኔታ አለው። ያ አረዳድም የሚደሰትበትም እንደዛው ግን እንደየ ሁኔታው ይለያያል። ፖለቲካ መጽሐፎች የሚወዱ አሉ። ፍልስፍና መጽሐፎች የሚወዱ አሉ። እንደዛም ደግሞ ልብ ወለድ ልብ ወለድ እያለን እየከፋፈልን ይወደዋሉ አሉ። ግን ማንበብ የሚወድ ሰው ማንበብ የሚፈልግ ሰው ይህንም መጽሐፍ አንብቦ የሚጠላበት ምክንያት አለ ብዬ አላስብም። በእርግጥ በሀሳቦች ልንፋተግ በሀሳቦች እራሳችንን እንትልንን እንችላለን። ሀሳቦችን ልንጥል፣ ልናነሳ፣ ልንገበይ ወይም ደግሞ ላንገበየው የምንችላቸው ሀሳቦች ይኖራሉ፣ ከሁሉም መጽሐፎች ማለት ነው። እንደነዚ አይነት ነገሮች አይጠፉም እና እኔ ምርጥ መጽሐፍ ነው ቆንጆ መጽሐፍ ነው አንብቡት ይዤ ስመጣ የምትጥሉት ነገር ከዛ ውስጥ የለም ወይም ደግሞ የማትገበዩት የማትቀበሉት ነገር የለም እያልኩኝ ሳይሆን፣ ብታረቡት ግን በጣም ቆንጆ ነው በማለት ነው። እናም ታዲያ ስለ መጽሐፉ ይህንን ካልኩ ዘንድ ከመጽሐፉ ውስጥ ለማንበብ እንዲያነሳሳችሁ የተወሰነ የተወሰነ ነገር ላነብላችሁ እንደተለመደው እወዳለሁኝ። አብራችሁኝ እንድትቆዩ ስል እጠይቃለሁ። አብራችሁኝ ስትቆዩ ግን ይህን ቪዲዮ ላይክ ማድረጋችሁን፣ እንደዚያም ደግሞ ቤተሰቦቼ እያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እየሆናችሁ ቆይታችሁን ከኔ ጋር እንድታደርጉ ስል እጠይቃለሁኝ። ወደ ነዋው ልግባ። በትንሿ አዳራሽ ውስጥ አስራ አምስት የሚሆኑ አዲስ ምልምል የደህንነት ሰራተኞች ቀድመው ገብተው እየጠበቋት ነው። በመርሃ ግብሩ ላይ ስለ ኢቲ 44 ታሪካዊ ዳራ ማስተማር የእሷ ድርሻ ነው። አዲስ ሰራተኛ ሲመጣ መቼም ኢቲ 44 ባህሪውን እንደ አዲስ እረኛ ነው የሚያደርገው። የግመል መዥገር ሊነጭ ይገላገል ስብሰባ ሲባል ከሁሉም ቀድመው ከች ነው። አሁንም ቀድመው አዳራሽ ውስጥ ገብተው እየጠበቋት ነው። እንደገባሽ ሰላምታ ሰጥታ የኮምፒውተሯን ማንጸባረቂያ አዘጋጀች። ያው የዛሬውን መርሃ ግብር ታውቁታላችሁ። የኢቲ 44 አፈጣጠርና የእድገት ሂደት ምን እንመለከታለን ብላ ፈገግ ካለች በኋላ ገለጻዋን ቀጠለች። ኢቲ 44 በዚህ ስም የተሰየመው በቅርቡ በተደረገው የመዋቅር ሪፎርም ነው። አ 44 የሚያመለክተው መስሪያ ቤቱ በ1944 ዓ.ም ራሱን ችሎ እንደ እንደተደራጀበት ጊዜ ነው። ከዚያ በፊት በአገር ግዛት ሚኒስተር ስራ ራሱን የቻለ። መምሪያ ሆኖ ነበር የሚንቀሳቀሰው። አብዛኛውን ስራ ማለት ይቻላል በአንድ ኃላፊነት የተጠቃለለ ነበር። እሱም የአጼ ኃይለ ስላሴን የንጉሳዊ ቤተሰብና የመንግስትን በሰላም ውሎ መግባት ማረጋገጥ ነበር። የነበሩትን ጥቂት ሰራተኞች ስራ የሚበዛባቸው ንጉሱ በተለይ የአገር ውስጥ እንቅስቃሴ ሲያደርጉ ነው። በአየር ማረፊያዎች እና በሚያልፉባቸው መንገዶች ሁሉ ነጭ ለባሽ ሆነው በሚስጥር ክትትል ያደርጋሉ። የንጉሱን ክብርና ዝና የሚዳፈሩ ሁሉ የሰለላቸው ኢላማቸው ነው። አስተሳሰባቸው ከመንግስት የማፈንገጥ ዝንባሌ ያላቸው ሁሉ ክትትል ይደረግባቸዋል። ዲታ ከመጠን በላይ ተመስታ ማስተማሯን ቀጠለች። በመሀሉ ግን ኢትዮጵያ ብሔራዊ ፖለቲካ የጸጥታ የደህንነት ካርታ ለውጥ ማሳየት ሲቀጥል መስሪያ ቤቱ ትኩረት ሳበ። የተማረው ሰው በመስሪያ ቤቱ ቁጥር ጨመረ። እንደ ብርቅ ይታይ የነበረው ጄኔራልነት አሁን ከሶስት አራት ደርዘን በላይ አሻቀበ። አጼ ኃይለስላሴን የሚከባቸው ዘበናዊ ልሂቅ ሲበራከት ጠላትና ወዳጅ መለየት ተቸገሩ። አልፎ አልፎም ረፍታቸውን የሚያጓድል መረጃ ይደርሳቸው ጀመር። እዛ ጉያቸው ውስጥ አንዳንድ ነቃፊዎች ብቅ ብቅ አሉባቸው። መፍትሄ ሲያፈላልጉ ወዲያው የተቻለው ኢቲ አርባ አራትን ነው እስከ አስራ 949 ዓ.ም ይዞት የመጣውን ጠባብ ተልዕኮና ኃላፊነት እንደገና እንዲመረምር አስፈለጋቸው። በዚሁ ዓመት አጋማሽ እንደገና እንዲዋቀር ትእዛዝ ሰጡት። ስራው አዳዲስ ኃላፊዎችን አመጣ። አይ የፈሩት ይደርሳል የጠሉት ይወርሳን የሚባለው ብላ ለራሷ ገለፃዋን ገፋችበት። ወርቅነህ ገበየው ኢቲ 44ን መልሶ ሲያደራጅ ተራማጅ አስተሳሰቦች እየተ እየተቀጣጠሉ የመጡበት ጊዜ ነው። በግልጽ አልተናገረ ይሆናል። በተግባር ግን መስሪያ ቤቱ ታማኝነቱን ለንጉሱ ነገስቱ ብቻ ነው። ይህ መሆኑ አልተዋጠለትም። አጼ ኃይለ ስላሴ አላፊና ጠፊ ግለሰብ ናቸው። መቼም የሚጠፋው ቋሚያ ኢትዮጵያስ ከትውልድ ወደ ትውልድ እየተካተተ የሚቀጥለው የኢትዮጵያ ህዝብስ ወርቅነ እያወቀው ሚሆን ሳያውቀው ከንጉሱ እምነት እያፈነገጠ መጣ። ለውጡ ከመንግስቱ ንዋይና ገርማሜ ንዋይ መምጣት መምጣትና መነሳሳት ጋር ተገጣጠመ። አጼ ኃይለ ስላሴ ለክፉ ቀን ብለው ያደራጁት ኢቲ አር ባራር አልታመናቸውም። ከጀርባቸው በጩቤ ወጋቸው። ዲታ ገለጻዋ ላፍታገታ አድርጋ ተውጣ በረጅሙ ተነፈሰች። ነገሩ እንደ አዲስ እየገረማት ታሪክ ራሱን ይደግም ይሆን የሚል ጥያቄ እንድታነሳ ገፋፋት። ሮማዊ ጁሌስ ቄሳር ከግብፃዊ ክሊዮፓትራ ጋር ቀብጦ ልጅ ወለደ። ይህ የሮማን ክብርና ዝና ነክቷል ብለው የአንዳንድ ሮማውያን መኳንን ተበሳጩ። ተበሳጭተው የግድያ ሴራ ጠነሰሱ። ሳያስበው ድንገት እየደረሱ በስለት አካሉን በሳሱት ቁጥር አንድ ታማኙ ብሩትሰም አልቀረም። በጩቤ ሲወጋ ጁሌስ ያኔ በሞት አፋፍ ላይ ሆኖ በጥልቅ መገረም የተናገረ ኑዛዜ መሰል ነገር ነበር። ብሩትስ አንተም። አጼ ኃይለስላሴም ተራ ደረሳቸውና አይወርቅነ እሱም ምንን ወጋ አሉ። ልባቸው በሐዘን ቀጭ ስብር ስብርብር ብሎ ቢታ ገለፃዋን ቀጠለች እያለ ከምስረታው ጀምሮ ታሪካዊ ምንድን ነው የሚባሉ ድሩን ይዞ እየተረተረ እየተረተረልን ይሄዳል እና መጽሐፉ ተጀምሮ እስኪያልቅ እያጓጓችሁ ልባችሁን እያንጠለጠለው ልክ የሆነ ተከታታይ ፊልም ይሄ ልብ የሚያንጠለጥል ፊልሞች አሉ አይደል? እነሱን እንደ ማየት ነው እና እራሳችሁን እራሱ ያካትታቸዋል። በተለይ ደግሞ የሀገራችሁ ጉዳይ የማታውቋቸው አንዳንድ ነገሮች አብዛኛውን ደግሞ እውነተኛ ነገሮች ተከስተው የምናውቃቸው አሉ። በወቅቱና በሁኔታው ማለት ነው በእድሜያችን እና እነሱን እየተረተረልን እየተረዳን አሃ እንደዚህ ነው እያልን እየጠየቅን እየመለስን እንድንሄድ እጅግ በጣም የሚረዳ ነገር ነው እና ከአሳዛኝ ክስተቶቹም ጭምር ማለት ነው፣ እንደዛውም ደስ ከሚያሰኙ ትንተናዎቹም ጭምር እንደዚህ እየወደዳችሁ ነው የምትሄዱት። ከመሀልም ነው አንድ ያስገረመችኝ ነጠል አድርጌ ጨምርል አድርግላችሁ፣ እና እነዚህ ነገሮች የኢቲ 44 ትኩረቶች መሆናቸው እናንተ አታውቁም ነበር ማለት ማለት ነው። ሂሮ ያለችው ብዙም ግልጽ ነገር አልነበረም። በዚህ በኩል ዳግማዊ ነው ለመጀመሪያ ጊዜ የሚግባባ ነገር ይዞልን የመጣው። ከዚያ በኋላ ኢቲ 44 በጣም ጠቃሚ ሰው እንዳገኘ ገባሁ እና ለየት ባለ አይንና አክብሮት ያየው ጀመር ካለ በኋላ ርዕሱን ወዲያው ቀይሮ ወሬውን ቀጠለና፣ አንቺ አባይ ህዳሴ ግድብ ድረስ ሄደሽ አምጣተሽዋል። ያኔ ምን መስሎሽ እንዳገኘሽውም ትዝ ይልሻል እርግጠኛ ነኝ። አሁን ነገሩ ካለፈ በኋላ አጅሬ ሚስጥሩን አልነገረሽም ሲላት፣ ሳይታወቃት አይኖቿን ፈጠጥ አድርጋ እንዳነገራት በጭንቅላት ንቅናቄ ስታሳየው ሂሪ ወደ ሚስጥሩ ገባ። አንቺ ተቀበልሽው ሲሄድ ደግሞ እኔ ነኝ የሸኘሁት። የቀድሞ ጠቅላይ ሚኒስትር ባቀደው ሚሽን አራት ሰዎች ናቸው የተላኩት ከእኛ ዳግማዊ ከመከላከያ ደግሞ ሶስት ሰዎች ናቸው። ምን ሊያደርጉ? ሚስጥሩን የሚያውቅ ፍላጎት የበለጠ ጨመረ። ልነግርሽ አይደል? አልኳት አልኳቸው። የሚገርምሽ አጥፍቶ የመጥፋት ተልኮ ያህል አደገኛ ነበር። የአሜሪካ አስር የሚሆኑ ወታደሮች አፍጋኒስታን ውስጥ የተፈጸሙ ተልኮ ነበር። አሁን ሆሊውድ ዘ ሚሽን ምናምን የሚል ፊልም ሰርቶበታል። የሆኑ ነገሩ ከእነሱ ጋር ይመሳሰላል። ያ ምን መሰለሽ፣ የጥንት አባቶቻችን የአክሱሞች፣ የሆኑ የጎንደሮች በትክክል አላውቅም፣ በሆነ ጊዜ ከግብጾች ጋር በሃይማኖት ምክንያት ተጣልተው ነበር። ሙስሊም ግብጻውያን ኮፕቲ ክርስቲያኖችን ሲጨፈጭፏቸው የእኛን ነገስታት ድረሱልን ብላ ላኩባቸው። ከዚያ የእኛዎቹ ብዙ ሺህ እግረኞች ሰራዊት ይዘው ለጉዞ ተነሱ። ከኢትዮጵያ ተነስተው በሱዳን በኩል ግብፅን ካይሮ ድረስ ገብተው አጥቅተው ተመለሱ ይባላል። ሳይታሰብ ከመሃላቸው ገብተው ድቅቅ አደረጓቸው ተመለሱ። የእነ ዳግማዊ ተልእኮ ታዲያ ይህንን የእግር መንገድ ፈልጎ ማግኘት ነበር። እስከ ግብፅ ድረስ ሄደው ማለት ነው። ታ የምትሰማው ነገር ድንቅ የልቦለድ ታሪክ መሰላት። አላምንም እንዳትል ከተልእኮ መልስ ዳግማዊን ያመጣችው እሷ ናት። እንዳታምን ደግሞ ድርጊቱ ከመጠን ያለፈ አደጋ ያለው አድቬንቸር ነው። ነገሩ ስፔኖች አካሉ ካበጠ ጥጋበኛ ወይፈን ጋር የሚገጥሙት ግብ ግብ መስሎ ታያት። ግራግብት እያላት ይህን ተልእኮ የተወጣው ሰው አሁን በፍቅር ክንፍ ያለችለት ዳግማዊ መሆኑ ትዝ ሲላት መንፈሷ ልውውጥ ውጥ እያለ አንድ የሚጻፍ ድንቅ ታሪክ እንዳገኘች የተሰማ በመሃል ጥያቄ አነሳችለት። እኔ ያልገባኝ ሂሩይ፣ በዚህ የቴክኖሎጂ ዘመን እንደዛ ማሰብ ለምን አስፈለገ? አለችው። ዲታ ዋናውን ነጥብ አነሳሹ እንዲህ ነው ፈጣን ጭንቅላት ማለት ካላት በኋላ፣ በቁም ነገር ኮስተር ብሎ ቀጠለ። ግብጾች በህዳሴው ግድብ ጉዳይ በጣም ተብሳጭተዋል። ከኛ ጋር ጦርነት ቢያስቡ ስልታቸው የሚሆነው ልክ አሁን አንቺ ያልሹ ነው። ኤፍ 17 የአሜሪካ ቦምብ ጣይ ጄት እና ከአህጉር አቋራጭ ሚሳኤል ብቻ ነው የሚታያቸው። እነርሱም እንደ ብዙ ሰው የእግረኛ ጦርነት ማካሄድ አይችልም ብለው ነው የሚያስቡት። እኛ ከዚህ ከደህንነት መስሪያ ቤት ይህንን ድክመታቸውን አጥንተን አቀረብን፣ ጠቅላይ ሚኒስተሩ አመነበት። ያ የጥንት መንገድ ተፈልጎ ይገኝ ሲባል አራቱ ሄዱ። አንዱ መንገድ ላይ ቢጫባ ገደለው። አንዱ በድካም መንቀሳቀስ አቅቶት እዚያ ሱዳን በረሃ ቀረ። አንዱ መንገድ ተሳስቶ ዳግማዊ ተው እያለው በግብጽ ገበሬዎች ተይዞ ወደ አሌክሳንደሪያ ተላከ። ጀግናው ዳግማዊ ቃላ ብቻ ተልእኮውን ፈጽሞ በድል ተመለሰ። ሪፖርቱን ለመስማት ሁለት ቀን ፈጀብን። ፊርዊ እየቀለድክ ነው ወይስ የእውነት ታሪክ ነው የምትነግረኝ? እንደሚያስፈራ ቀንዳም ጉድ አየችው እያለ ይቀጥላል። እና ታዲያ ይህንን ድንቅ የሆነው ጉልጥምት ኢትዮጵያ የሀብታሙ አለባቸውን መጽሐፍ ብታነቡ እንደነዚህ አይነት የሚገራርሙ ነገሮችን ታገኙበታላቸው እንድታነቡት ስል እጋብዛለሁም። ይህንም መጽሐፍ እንዳነብ ያደረገኝ ያነሳሳኝ አንድ የማህበራዊ ሚዲያ ጓደኛዬ ለጥፎታቼ ነው እና ይህንን መጽሐፍ ብታገኝ ብታነቡት የሚመለስላችሁ መልስ እንካችሁ ብሎ በዝርዝር ያስቀመጠዋል እና ማስታወሻ ላይ ይዤው ነበረ። ምን ይለናል? ኢትዮጵያ ሃይማኖታዊ አክራሪነት የደህንነት ስጋቷ ነው፣ ፕሮቴስታንት እና ካፒታሊዝም ምንናምን ናቸው፣ የምዕራቡ ዓለም ስዕላዊ ሽብርተኝነት ከሚሉት ማን ነው የምዕራባዊ ዓለም እስላማዊ ሽብርተኝነት ከሚለው ፍረጃ ጀርባ ያለው እውነተኛ ሪዮት ዓለማዊ ገፊ ምክንያት ምንድን ነው? አልሸባብ የቆመበት መሰረት ምንድን ነው? አልሸባብ እና ኢትዮጵያ ምን እና ምን ናቸው? የኢትዮጵያ ዋነኛ ስጋት ምንድን ነው? የሚለውን መልሶች የነዚህን ጥያቄዎች ከላይ የዘረዘራቸው ማለት ነው ጥያቄዎቹ መልሶች ለማግኘት ከፈለጋችሁ ሀብታሙ አለባቸው የጻፈውን ጉልጥምት ኢትዮጵያን አንብቦት ይላል። አንቺ ተመልሶልሻለሁ ይላላችሁኝ። በሚገባ በጣም ብዙ ነገሮችን አግኝቼበታለሁ ከነዚህም ጥያቄዎች ባሻገር ጭምር ማለት ነው። ስለዚህ ይህንን መጽሐፍ ገዝታችሁ እንድታነቡት ለምትወዱት፣ መጽሐፍ ለሚወድ ሰው በስጦታ መልክ እንድትሰጡ ስል እየጠቆምኩኝ የዛሬ አብሮነታችንን በዚህ ይጠበቃል። ወይም ፈጣሪ በነገራችሁ ላይ